ሰው ያለውን ነው የሚያካፍሉ። ከስድብ ውጭ ሌላ የለም። አእምሮ ውስጥ የስድብ ናዳ ታወርዳ አለ። ስለ ሃይማኖቴ ነው። ለዚህ እኮ ነው ከዚህ ተረት ውጡና ወደ ኢየሱስ ክርስቶስ ነው የምንለው። እየተሳደብክ የራስህን ልክ ልታደርግ ሌላውን ያሳዝናል። መጽሐፍ ቅዱስን ያላነበበው ሰው ሌላ ነገር እንዲያመጣ አትጠብቅ። ተረት ነው በቃ የሚያመጣው፣ የሚያወራውም ይህንን ነው። ተረት ያነበበው ሰው ሌላ ነገር አይናገርም። ስድብ እይታችን አምልጣለች። እንድም ተባለ እንድ ምንም በቃ በክርስቶስ እንትን ላይ ገብታለች። ደግሞ እንዲህ በስድብ መጣችሁ! አቤት ቅናት! ኢየሱስ ብቻውን ያለ እንግዲህ ምንም ማድረግ አይቻልም። የስድብ አፍ ለዘንዶ ነው። የዘንዶ መንፈስ የሚያሯሩጣችሁ ሰዎች ነው። ወደ ኢየሱስ ምንም ማድረግ አይቻልም። ህይወት ኢየሱስ ነው። አለቀ። ስሙ ይንንም ይሄ ደስ የሚል መልካም ዜና ነው። ክብር ለኢየሱስ ይሁን። ስሙ ብቻ ገድለ ዮሐንስ መጥመቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተ ክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በእውነት ይህንን ለመጀመሪያ ጊዜ እንደኔ ሰምቶ ደስ ያለ ሰው ካለ ከኢየሱስ ውጭ ወደ ውጭ ብላችሁ ኮሜንት ሴክሽን ላይ ጻፉ። ክብር ለኢየሱስ ይሁን። ደስ ይላል። በቃ አለቀ። ሌላው ሙሉውን ስሙ። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ገድለ ዮሐንስ መጥመቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተ ክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትሪያርክ ተጠርተው ቋሚ ቀርበው እንዲ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምላተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም፣ የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቢ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው፣ የምስጋና ደብዳቤ እንዲሰጣቸው ምላተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምላተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልአተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልአተ ጉባኤው ወስኗል። ደስ ይላል። ይሄ ደስ የሚል ነገር ነው። ሌላው የሚቀጥል በኢየሱስ ላይ ሌላውን ደርቦ ለማምለክ የሚፈልግ ኢየሱስን ሁለተኛ አድርጎ ዋና ለመሆን የሚፈልግ የትኛውም ነገር ይነሳ። በቃ ዋናችን ኢየሱስ ያዳነን እሱ፣ የሞተው እሱ፣ የተሰቀለው እሱ፣ ዋጋ የከፈለው እሱ። ሌላው ምን አገባ? ለምን ዋና ይሆናል? ደስ የሚል ጅማሮ ነው። እኔ ደስ ብሎኛል በእውነት። እንኳን ደስ አላችሁ። ይህን ስሰማ ደስ ነው ያለኝ። ይሄ እንዲሆን በግራና በቀኝ መልካም ነገርን የተናገራችሁ፣ ለእውነት የቆማችሁ ሰዎች ሁሉ በእውነት ልትመሰገኑ ይገባል። ተባረኩ። ይሁን ክብር ሁሉ ለኢየሱስ ይሁን። ሌላው ተጨማሪ ይነሳል።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 በሰው ውስጥ ሆኖ የሚያወራው ንግግር። የተጻፈውን እንቀበል፣ ያልተጻፈውን አንቀበል። በቃ አለቀ። ይሄ ነው እውነቱ ነው። ይህንን ለመደበቅ ደግሞ መሞከር ኃጢአት ነው። በእውነት ኃጢአት ነው፣ ነውርም ጭምር። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሀሳብ ማስቀየር አይቻልም። ጌታ መንገድ እሱ ነው ስሙ ይታዘዛት ነበር ያገለግላት፣ ኢየሱስ እናቱን በቀን በሌሊት ኢየሱስ እናቱን በቀን በሌሊት በንፋሳት ታስሮ በደመና ጭኖ ያመጣላት ነበር እንጨት ከዶር ለቅሞ ግጥሙ ያስቃል። በንፋስ እንትም ብሎ በዳመና ተረት ረስ እሺ፣ ከዛስ? ያመጣላት ነበር እንጨት ከዶር ለግሞ፣ ያመጣላት ነበር እንጨት ከዶር ለግሞ። በቃ የሆኖ ዘመርክ፣ በቃ አዜምክ ማለት ነው። አሁን አሁን ምንድን ነው የሚባለው ይህ ወይ ሙዚቃው፣ ወይ አለባበስ አልሆነ፣ ወይ ደግሞ ወይ ምንድነው ግን የሚሻላችሁ እንደዚህ ቃርም ያስረ የማትጠፉ ሰዎች። ሰው እንኳን ኮፒ ለማድረግ እንኳን እንደገና ሪሚክስ አድርጎ ለመስራት እንኳን ደና ነገር እንኳን እንዴት ሰው አይመርጥም? እንዴት እንዴት ነው ቃርም ያሰው የሚመርጠው? ይታዘዛት ነበር ያገለግላት። እሺ ከዛስ? በነፋስ አስሮ በደመና ጭኖ። ከዛስ? እሺ ሌላስ? የለም። በድሮንስ? የለም። ከየት አመጣኸው? የለም። መጽሐፍ ቅዱስ ላይ ዘማሪዋን ወንሳ ይገባችበትን ትቃርማለህ? አንተ ምን አለበት፣ ጸልይ። የአንተ አባት እንደሆነ ሰጪ ነው። የአንተ አባት የዜማ ምንጭ ነው። የአንተ አባት የቅኔ ምንጭ ነው። የአንተ አባት የግጥም ምንጭ ነው። በቀን በሌት ለዘማሪን ዝማሪን የሚያፈስላቸው አምላክ ነው የአንተ አባት። ትቃርማለህ አንተ። አሁንም አረ እባካችሁ፣ አረ እባካችሁ፣ አረ ተዉ፣ አረ እባካችሁ ተው ወንድሜ። በእውነት ኢየሱስ ይወድሃል። ኢየሱስ ይወድሃል። ኢየሱስ ለአንተም ሞቶልሃል። ይሄን ኢየሱስ ክርስቶስን እንደ ግል አዳኛ አርገ ብትቀበል የዘላለም ሕይወትን ታገኛል። ምናልባት ዘማሪ መሆን ፈልገህም ከሆነ ደግሞ እሱ የጸጋ ሁሉ ባለቤት ነው። ጸጋን ሳይሰስት ለማንም እንዲሁ በነፃ ይሰጣል። ስለዚህ ወደዚህ ጌታ እንድትመጣ ጥሪ ያቀርብልሃል። አልገባኝም። ልጁ ጴንጤ ነው። ይሄ በንፋስ አስረ በዳመና ይዞ ይመጣል የምል ተራት ያወራው አሁን ያወራው ልጅ ጴንጤ ነው። በኢየሱስ ክርስቶስ ምን ይባላል አሁን ይሄ ምን ይባላል? ምን ይባላል አሁን ይሄ? እርግጠኛ ነኝ ዋና ታርጌቱ ቪው ነው። በቃ ምን አይል? ታየ ነው ቀጣይ በኑክሌር ያመጣላት ነበር። በል አሁን በዳመና ነው አይደል? እውነትም በድሮን ቀጣይ በኑክሌር ስራ። ያሳዝናል። አረ በስመ አብ። አረ ወገን የምናወረው ነገር እኮ ጠፋ። ምድን ነው አሁን እንደዚህ አይነት ነገር ስትኮርጁ ራሱ እስኪ ነገሩን እዩ። ፌሜስ ለመሆን እንደዚህ መጋጋጥ የምታወራውን ነገር እስኪ በደንብ ሰማ። በጌታ በኢየሱስ ክብር ለኢየሱስን። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል።

ኢትዮጵያ ነው ያለችው። ወደ አንተ ለማምጣት ነው። አው እግዚአብሔር አምላክ አለ። አሁን እሷ የራሱ እዛ በሚጨናነቅበት ሁኔታ ነው ያለችው። ብዙ ጊዜ ያንተ ልብ የሚወርደው ስለ ቤተሰብ ብቻ አይደለም። በእሷ ጉዳይና በተለይ በእናት ጉዳይ ላይ ነው፣ በጣም በጣም ጌታ እግዚአብሔር ምስክር ነው። በሁለታችሁ እጅ ላይ እንደ ወርቅ የሚመስል ቀለባት ሲገባ አይቻል። ምንድን ነው ስላለ አሁን ኪዳናችሁን ላጸናላችሁ መጥቼ አለዋል። አጸናባችኋለዋል፣ አጸናለዋል። እግዚአብሔር አሜን። ስ ሁለታችሁ ጌታ መስግኑ፣ ጸልዩ። አሜን። እሺ፣ ጌታ እግዚአብሔር ይባርክ እና ማገኘት ትችላለ፣ ዘር መዝራት ትችላለህ። እሺ፣ በደስታ ነው ምዘራው፣ በደስታ ዘራለው። እኔ ቴስቲሞኒ አለኝ። አሁን አሁን እግዚአብሔር ከተናገረው ራሱ ለምስክር ማውራት ስለ ትዳር የተነገረኝ ነገር አለ። አሁን እንደምንጋባ እግዚአብሔር እንደሚያሳካው ፍቃዱ እንደሆነ ያወራኝ ነገር አለ። ፕሮፌት ለእኔም ያልከው በጠቅላላ ውሸት ነው። እግዚአብሔር ምህረት ያድርግልህ። አታጭበርብር። በእግዚአብሔር ስም አትነግድ። ንስሐ ግባሽ ወዳጄ፣ ንስሐ ግባ። እግዚአብሔር ምህረት ያድርግልህ። ወዳጄ ተመለስ። የእውነት አያዋጣህም ይሄ መንገድ። በንስሐ ተመለስ። ተው ይቅርብህ ይህንን ነገር ኦኬ። እግዚአብሔር ምህረት ያድርግልህ። ውሸት ነው ያወራኝ። እግዚአብሔር አላለ። መንፈስ ቅዱስ አላወራህም። እንደዚህ የጓደኛም የለኝም ትዳርም የለኝም ምናምን፣ አንድ ትሆናላችሁ ምናምን። ንስሐ ግባሽ፣ ወዳጄ ንስሐ ግባ። እግዚአብሔር ምሕረት ያድርግልህ። አሁን የማወራው ምንድን ነው፣ በፍቃደኝነት ሄዶ ለሚበላ ሰው አይመለከተኝም ሲፈልግ ለምን ቤቴን ሽጣ ሰጥም ይሄ ጉዳይ ነው። ነገር ግን እንደዚህ በሐሰት መጥቶ የሚያጭበረብሩ ሰዎች እንዳሉ ግን እንዳትረሱ፣ ሌቦች እንዳሉ ግን እንዳትረሱ። ኢየሱስ ጌታ ነው ያለ ሰው ሁሉ ትንቢት ይናገራል፣ የሆነ መልእክት ያመጣል። አትጭበረበር። ኢየሱስ ጌታ ነው ኢንተርናሽናል ዘውጉ ብለህ ትገባለህ። ከዛ ዘመኔን ህይወቴን እንትኔን በላ። እነዚህ ሐሰተኞ መጀመሪያ አጣርተ ግባ። እንደዚህም አለ። ደስ ብሏቸው ገብቶ የሚበሉ ሰዎች አሉ። ኧረ ለእነሱ ምን ምን አገባኝ? ስትፈልግ ለምን ኩላሊትህንም ሽጠ ለምን እንትን አትልም። ግን በኢየሱስም የምነግዱ ነጋዴዎች እንዳሉ ይወቁ። ዘንድሮ እኮ ተቸገር ነው። ይህንን ስናወራ ራሱ እኮ የሆነ የሆነ ነገር ይናገራል በተቀባው ሰው ላይ እጀታን ሰብራ የተቀባውንና የሚበላውን ለይስ ስ ምንድነው? የተቀባውን ኢየሱስን ነው የማውቀው። አራት አራት አታወራ ሰው አታምልቁ፣ ክርስቶስ እያለ በቀለ ለሰው እንትን የምትቆሙ ሰዎች አላቸው። እሱ ከተናገረ ነገር ይፈታል ምናምን አት አሉ። ተበልተናል እኮ የተወሰነ ዘመን አተበላል። ይሄ እንኳን የማይታወቁ በጣም የሚታወቁ አሉ፣ የሚበሉ አጭበርባሪዎች አሉ። ተጠንቀቁ። ነገሩን በፍሬ እዩ። እንደ እግዚአብሔር ቃል ተቀበሉ፣ ፈትናችሁ ተቀበሉ። በቃ የተባለውን ሁሉ አትጠጡ። ይህንን ደጋግመን ነው የምናወረው። ምንም ማድረግ አይቻልም ኢየሱስ ብቻውን ያንናል። ስማይነኝ ታማኝ ብለህ የምታስበው ከሴትና ከወንድ ማን ነው? ታማኝ ለፍቅር ፈጣሪ ነው እንጂ ታማኝ አለ ለፍቅር የማይለዋወጥ ፍቅር ያለ ኢየሱስ ጋር ሌላ ጋር የለም። ፈጣሪ ነው ትክክለኛ መልሱ። ክብሩ ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ነው ያድናል። ስማይነኝ! ምን ያ አቤት። ዛሬ እኮ ፕሮግራም መመራው ነኝ አረ የምር ሰጡላንተ

ከወንድማችን ከሚንቴ ጋር እንጸልያለን። በምድራችን ስለታመሙ ህዝቦች፣ በየጎዳናው ላሉ የሚበሉት አጥተው እዚህም እዛም ለሚባክኑ፣ በስደት ወጥተው በሰው ሀገር ለሚንከራተቱ ከወንድማችን ከሚንቴ ጋር ሆነን እንጸልያለን። ሚንቴ አንተ ነህ? ቅድም ነበር። ከወንድማችን ከሚንቴ ጋር ሆነን እንጸልያለን ሰዎች ምዝነርከውሽ በምድረ በዳ ለሚንከራተቱ ሰዎች የሚያደረጉት ናተው። ለሚቅበዘበዙ ሰዎች ምን ፈርተሃል? እና ለእነዚህ ህዝቦች አንድ ላይ በአንድ ልብ ሆነን ከወንድማችን ጋር እንጸልያለን። ያተሳፍረንም እንጸልያለን። እንደዚህም ከጸሎት የሚሸሹ ሰዎች ከጸሎት የሚሸሹ ሰዎች ሥነ ሥርዓት ያዙና ጸልዩ፣ ስሙ ይድንም። እኔ ኤፌሶንን ሳነብ ጳውሎስ ያውቃል፣ ያችን ከተማ ኖሮባታል። የእግዚአብሔር መኖሪያ ህንፃ አይደለም፣ ህንፃ አይደለም። እሱማ ቢሆን ትልቅ ትልቁን እንሰራው ነበር። እግዚአብሔር እዚህ አይደለም መኖሪያው። ለይዘን ወንድሞች ናቶች። አሁንም እንደዚህ አይነት ችግር አንዳንድ ሰዎች አላቸው። የእግዚአብሔር መገኛ ስፍራ የሚሉት ቸርቹን ቻፕሉን ነው ዚ ቻፕ እኛ ስንወጣ ወጣ፣ በቃ ኢትስ ኖርማል ቤት ነው። በጣም ሾኪንግ ነው፣ ከተለያየ ሃይማኖት ስለመጣን። የኛ ሀገር ሃይማኖት በህንፃዎች ላይ የተመሰረተ ብቻ ነው፣ በማምለኪያ ስፍራዎች። ማምለኪያ ስፍራ ሲሄድ ሰው በጣም መንፈሳዊ ይሆናል። በታክሲ እንኳን ሲያልፍ የሚሆነውን ብታዩ፣ ፖዝ ማድረግ ብቻ። እንዴት ጥሩ ነበር። አምልኮ ጣቢያ ሲደርሱ ሰዎች ባንዴ ይቀየራሉ፣ መጣላት ያቆማሉ። ውይይት ላይ ሲጣሉ የሆነ ቆይ አንዴ ጠብቀኝ ብለው የሚያረጉትን ያረጋሉ። ብቻ ናይስ ሲሆናለሁ። ችግሩ ታክሲው በራቀ ቁጥር ይመለሳሉ ወደ ጥንቱ ቦታ። ህንፃ አይደለም። እግዚአብሔር በህንፃ መካከል አያድርም። ህያዋን መኖሪያዎች መርጧል። የት ነው የሚኖረው? እግዚአብሔር በህዝቡ ህብረት መካከል ይኖራል። እኛ ነን የእግዚአብሔር መኖሪያዎች። ኢንዲቪዲዋሊ ኤቭሪ ክርስቲያን አንደኛ ቆሮንቶስ ምዕራፍ ሦስት ኢንዲቪዲዋሊ ኤኒ ኤቭሪ ክርስቲያን እያንዳንዱ አማኝ የእግዚአብሔር መንፈስ በውስጡ ይኖራል። ስለሆነስ የእግዚአብሔር መንፈስ በውስጣቸው ያሉ ሰዎች እንደ ቤተ ክርስቲያን ሲገናኙ፣ እንደ ሕያው ቤተ መቅደስ፣ እንደ ጥንቱ የእግዚአብሔር መገኛ በመካከላቸው ይሆናል። ኤፌሶንን ሳስብ አሁን ጳውሎስ በሕንፃ ትልቅነት ቢሆን ኤፌሶናውያን አይመስሉም የእግዚአብሔር ማደሪያ። ትልቅ የአርጤምስ ቤተ መቅደስ ነበር። ከሰባት የዓለም ትንግርቶች መካከል አንዱ ትንግርት ነው። አርጤምስ ታላቅ ናት። ትልቁ ቤተ መቅደስ በእስያ የሚገኘው ኤፌሶን ነው። እሱ ነበር ለአምላክ የሚመጥነው የሚመስለው። በሕንፃ ቢሆን ኢየሩሳሌም ዞር ስትሉ ግሎሪየስ የሆነ አርባ ምናምን ዓመት የተሰራ የሄሮድስ ቤተ መቅደስ አለ። እነኚህን ያማኝ ስብስብ ሰብስበ ጳውሎስ መኖሪያው እዚህ ነው፣ እግዚአብሔር አትስዋይ እየተሰራችሁ ያላችሁ። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው ጌታ በመካከላችሁ ነው። የእግዚአብሔር መኖሪያ ናት ቤተ ክርስቲያን፣ የእግዚአብሔር መኖሪያ ሎት። ህንፃው ሕያዋን ድንጋዮች ሲገጣጠሙ አንድ ላይ ሲሆኑ የእግዚአብሔር ክብር መገለጫ፣ የእግዚአብሔር መገኛ፣ የእግዚአብሔር መገኛ እጅግ ደስ የሚል ቆንጆ መልእክት። ሰዎች እውነትን እኮ ቤተክርስቲያን አካባቢ ራም ሲደርሱ፣ ኧረ ተው ዝም በል እንትን እንደ ትንሽ ራቅ እንዳሉ ወደ ቀድሞ ይመለሳል። ይህ ትክክል እኮ ነው። ኢየሱስ ያድናል፣ ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶችን እነዚህ ነበሩ። ቀጣይ በሌላ ላይ እንገናኛለን። ሰብስክራፕሽን፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ፣ ተባረኩ።